ኦፕሬሽኑ የተካሄደው ሐምሌ ሀያ ሁለት ነው። ነገር ግን ከዛ በፊት ጥቆማ ባገኘነው መሰረት ነው። ደንበኞች ወይም ደግሞ ከተለያዩ ሰዎች ይመጣልን ነበር። ባገኘነው ጥቆማ መሰረት መጀመሪያ የት የት አካባቢ እንደሆኑ ነው የለየ ናቸው። ይህም የተደረገው ኬንያ እና በእንግሊዝ ኤምባሲ መካከል ወደ ላይ የሚወጣ መንገድ አለ። እዛ አካባቢ አንድ ሸሄድ አለ። ከዛ ጀምሮ ከየካ ጤና ጣቢያ እንደገና ጀርባ ቻይና ካምፕ የሚባል አካባቢ አለ። መገናኛን ይዘህ ወደ ሀያ ሁለት ስትመለስ ከአክሱም ሆቴል ጀርባ በእነዚህ መካከል ወደ አስር ቤቶች ጥቁማ ደረሰን። እነዚህ አስር ቤቶች የሚሰሩት ሁሉም እንጀራ ቤቶች ናቸው እንጀራ ገሪዎች ናቸው። እና አብዛኞቹ ሼዶች ናቸው። ከአንዱ ቤት በስተቀር ሌሎቹ ሼዶች ናቸው። እነዚህ ሼዶች ስናረጋግጥ ጥቁማ በደረሰ መሰረት መጀመሪያ መቼ ነው ስርቆቱ የሚከናወነው? ምን ጊዜ ነው እንደሆን አጣራን። አብዛኛው ቀንም ያደርጋሉ እንደሚያደርጉ ተነግሯል። ነገር ግን አብዛኛው ጊዜ ግን ከሶስት ሰዓት በኋላ ነው ጠምዶ ነው የሚሰሩት ይባላል። እንግዲህ መጥመድ ነው የሚባለው። መጠመድ ማለት ኤሌክትሪክ እንዳይቆጥር ከቆጣሪ ውጪ ሻንት አድርጎ መጠቀም ነው የሚያመለክተውና የሚጠምዱ ከሶስት ሰዓት በኋላ ነው ተባል። የሚመለከታቸው የተለያዩ ህግ አስከባሪዎችን ጠየቅ። መጨረሻ ላይ አዲስ አበባ ፖሊስ ተባበረን ሐምሌ 22 በእኛም በኩል የምርመራውን ስራ የሚሰሩትን ወደ ሀያ ሰራተኛ የቴክኒክ ባለሙያዎችን አዘጋጅተን አስር ትራንስፖርት የሚሰጡ መኪኖችን አዘጋጅተን ወደ ስራው ገባል። በዚህ በዚህን ቀን ያገኘናቸው ምንድን ነው? አምስቱ ቀጥታ መጥመድ በሚባለው ወይም ደግሞ ቀጥታ ሻንታ አድርጎ አገናኝ ከቆጣሪ ውጪ ኤሌክትሪክ ሲጠቀሙ ነው የተገኙት። ከዚህ ውስጥ ወደ አራቱም ስሪፌዝ ነው። አንዱ ስንግል ፌዝ ነው እና አገኘ ናቸው ከዛ ፖሊሶችም ወደ አሁኑ እነዛን ሰዎች ይዘን ፖሊስ ጣባ ወስደን በዛው ሌሊት ቃል ሰጥተን እስከ አምስት ሰዓት ተኩል አካባቢ እዛ አካባቢ ነበር። ከአምስት ሰዓት ተኩል በኋላ ነው ሰራተኞቹም ወደ ቤቷቸው ልዩ ኃይሉ ወደ መጣበት አካባቢ የተመለሰው እና ምርመራ የተካሄደው በዚህ መልኩ ነው። እንግዲህ አምስቱ እጅ ከፍንጅ ይገኙ እንጂ ቀሪዎቹ አምስቱም አስር ቤት ነው እንግዲህ ምርመራ የተደረገው እና አምስቱም በትክክል ክፍያ ይከፍላሉ ወይ የሚለውን ምርመራ ሂደት ላይ ነው አሁንም ያለው። እነዚያ ተረጋግጦ አልቋል፣ ምርመራም አልቋል። የአምስቱም ደግሞ እንደገና የሚጠቀሙትን የኤሌክትሪክ ኃይል ጉልበት ምን አይል ይጠቀማሉ የሚሉም ከሚከፍሉት ጋራ አንጻራዊ በማነፃፀር በትክክል የሚጠቀሙትን እየከፈሉ ነው ወይስ እየከፈሉ አይደለም የሚሉም አሁንም ለመለየት ሂደት ላይ ነው ያለው። አምስቱ አምስቱ ግን ተረጋግጦ ለፍርድ ቤት ቀርቦ ፖሊስ ምርመራውን ጨርሶ ለፍርድ ቤት ቀርቦ ምስክር አሰምተን ውሳኔ ለመስጠት ቀጠሮ ላይ ነው አሁን ያለው። በቅጣት ደረጃ አንደኛው ስሪ ፌዙ ሁለተኛ ጊዜ በመያዙ ወደ አንድ ሚሊዮን ቅጣት ተቀጣውና የሚቀጣው። ሌሎቹ ሶስቱ የመጀመሪያ ጊዜ የተያዙ ስለሆኑ 5050 ሺህ ብር ነው የሚቀጡት። ስንግል ፌዙ 20 ሺህ ብር ነው የሚቀጣው። ቅጣት ደረጃ አጠቃቀማቸው እንግዲህ የተለያየ ነው። 400 ሃሽ ያለ 200 ሃሽ ያለ የተለያየ እንትን ነው። ይሄ ተደምሮ እንግዲህ አንድ ላይ 4 ሚሊዮን አካባቢ የሚመጣ ሂስ ወጥቷል። ክፍሉ ይጠበቃል። እንግዲህ ለመክፈሉ ፈቃደኛ ካልሆኑ ያው ህግ ክፍሉ ከሶ በህግ ያስከፍላቸዋል። ቅጣቱ በዚህ መልኩ ነው ያለው። ቆማ መስጠት ተቋሙ እንግዲህ ማበረታቻ አዘጋጅቷል በመመሪያ ደረጃ አዘጋጅቶ የኤነርጂ አሰራረቅ ሁኔታ የኤነርጂ አይነት ይለያያል። ለምሳሌ ስንግል ፌዝ የሚጠቀሙ አሉ፣ ስሪ ፌዝ የሚጠቀሙ አሉ፣ በፋብሪካ ደረጃ አለ፣ ይለያያል። ቅጣቱም እንደዛው ይለያያል። በጠቆሙ መጠን የሚሰጣቸው ክፍያ አለ። አንዳንዱ ስሪ ፌዝ አካባቢ የሚጠቀሙት ጥቆማ 500 ሺህ ብር አንድ ግለሰብ ሲቀጣ የዛ 20 ወ 5 ብዙ ገንዘብ ነው። ጠቋሚ ጥሩ ገቢም ነው ማለት ይቻላል። ነገር ግን ከዛ የበለጠ ደግሞ ህዝቡ መጠቆሙ ለራሱ ይጠቅማል። ለምን በየጊዜ የኤሌክትሪክ መቆራረጥ ደንበኞቻችን ይማረራሉ። ለኤሌክትሪክ መቆራረጥ ዋነኛው መንስኤ አንዱ በህገ ወጥ ኤሌክትሪክ የሚጠቀሙ ናቸው። ለምን በዛ ቦታ ላይ ተቋሙ አካባቢው ላይ ይህን ይል ኤሌክትሪክ ይጠቀማል ህዝቡ ብሎ ሆኖ ትራንስፎርመ የሚተክሎ መከላከያ እቃዎቹንም የሚገጥሙ እኛ ባሁን ከማናቀ ውጭ ተቋሙ ከማቆ ውጭ ግን የኤሌክትሪክ ኃይል ስጠቀሙ እነዛ መከላከያዎች ራሳቸው ለማዳን ሲሉ ኤሌክትሪክ ያቋርጣሉ። ስለዚህ በየጊዜ የኤሌክትሪክ መቆራረጥ የሚመጣው አንዱ በስርቆት ምክንያት ነው። ህዝቡ ቀድሞ መጠቆሙ ሁለት ጥቅም ነው ያለው። አንድም ኤሌክትሪክ አይቆራረጥበትም፣ ስራውን በስርዓቱ ይሰራል። የቤትም ቤቶችም የሚሰሩትን ነገር በአግባቡ ይጠቀሙበታል። ሁለተኛ ደግሞ ጠቋሚው ራሱ ገንዘብ ያገኛል። ስለዚህ በሁለቱም በኩል ጥቅም አለው ማለት ነው። ጥቆማ እንግዲህ በተለያየ መልኩ ነው የሚሰጠው። አንደኛ በሞባይል የጥቆማ መስጫ ሞባይል አፕሊኬሽን አለ እሱ ላይ በስልክ መጠቆም ይችላሉ። በአካል ከመጡም ደግሞ ከኛ ጋር ከተወሰነ ሰው ጋር ግንኙነት ስለሚያደርጉ በአካባቢውም ላይ ደግሞ ስለ እነሱም የሚያወራ ሰው ስለሌለ በምስጢር ስለሚያዝ የሚደርስባቸው ምንም አይነት ስጋት የለም። እስካሁን የጠቆሙትም ኤሌክትሪክን በስርቆት የተጠቀሙ መልሶ የጠቆሙም አሉ። ስለዚህ ላጠፉት ጥፋት ይቀጡ እንጂ ኤሌክትሪክ ግን እንዳይቋረጥልባቸው ዋስትና እንሰጣለን እና ይጠቀሙ ነው ያሉት እነዛ ሰዎች አንደኛ እንደዚህ አይነት ችግር ፈጣሪ ሰራተኞች ካሉ እኛ ወደ አሁኑ እርምጃ እንወስዳለን፣ ከተቋሙም እናሰናብታለን። በእነሱም ላይ ተጽዕኖ አሳድሩም። ሁለተኛ ደግሞ ምስጢራቸውን የሚያወጣ ሰው ማንም የለም። በጣም በምስጥር ነው የሚያዘው፣ እና ብዙዎቹ እንደውም በድፍረት ነው የሚናገሩትም። በወጣው የማይፈሩ ደግሞ አሉ። ለምን ይሄ የሀገር ሀብት ነው፣ የእኔም ግዴታ አለብኝ የመጠበቅ ግዴታ አለብኝ፣ ተጠቃሚ ነኝ። እናንተ እንደዚህ አይነት ሰዎች ላይ እርምጃ የምትወስዱ ከሆነ ምንድን ነው የሚያስፈራኝ? የሚሉም አሉ እስካሁን ባደረግነው እንትን ከውስጥ ሰራተኞች እጅ እንዳለበት የሚያጠራጥር ነገር የለም። የሚወሰድባቸው የተወሰደባቸውም ሰዎች አሉ። አሁን በተደረገ ምርመራ ራሱ ወደ ዘጠኝ አካባቢ ጥቆማዎች ደርሶን ከነዛ ውስጥ የተወሰኑት ደግሞ ሙሉ መረጃ ተገኝቶ አሁን በሂደት ላይ ነው ያለው፣ መረጃ ያገኘንባቸው አሉ። ነገር ግን እጃቸው እንዳለበት መረጃ ያልተገኘ ስላለ እሱ ደግሞ ወደፊት ተጨማሪ ማስረጃዎችን እያሰባሰብ ያለ ነው። እና ከውስጥም አለ ከውጭም አለ። ፍትሕ አካላት ስንመለከት ከፖሊስ ጀምሮ ፖሊስ፣ አቃቤ ሕግ፣ ዳኞችን ስንመለከት ይሄ ተቋም የሀገር ሀብት ነው። ይህን ተቋም የማይጠቀም ኢትዮጵያዊ የለም። ምናልባት መብራት ያልደረሰበት አካባቢ ካልሆነ ሁሉም ተጠቃሚ ነው። ስለዚህ ተጠቃሚ ከሆንኩ ምንድን ነው ተጎጂ ነኝ ማለት ነው። መቀጠል ካልቻለ አገልግሎ መስጠት ካልቻለ የፋይናንስ ወይም ደግሞ የገንዘብ አቅሙ እየተመናመነ ምን አደጋ ላይ ነው የሚወርቀው? ያ እንዳይሆን ሁሉም ድርሻ አላቸው። ጥቆማ ሲመጣ ፖሊስም ቶሎ እርምጃ መውሰድ፣ ምርመራ ማድረግ፣ ለአቃቢ ህግ ማቅረብ፣ አቃቢ ህግ ደግሞ ያንን ቶሎ ምርመራውን እንደተጠናቀቀ የሚያስፈልጉትን ምርመራ፣ ተጨማሪ ምርመራዎችን አጣርቶ ለፍርድ ማቅረብ፣ ፍርድ ቤት ሲሄድ ደግሞ ዳኞች ጉዳዩን በትኩረት አይቶ ውሳኔ መስጠት ኃላፊነት አለባቸው። ሌላው ህዝቡ ተጠቃሚ ተጠቃሚው የሚያየውን ነገር ለምመለከተ አካል ማሳወቅ አለበት። ሌባ ሊሰርቅ ሌቦች መሰረተ ልማቱ ሊሰርቁ ይችላሉ፣ ሊጠቁሙ ይገባል። ያ ያሉ ሲያዩ መጠቆም አለባቸው። ለምን አንድ ትራንስፎርመር ስሰረቅ እዛ አካባቢ ያለ በሙሉ መብራት ይጣል። ስለዚህ ምንድን ነው መጠቆም አለበት። እንዳይሰረቅ መከላከል አለበት። ንብረቱ ነው። ለሱ የቆመ እኮ ነው። ለሱ አገልግሎት ለመስጠት የቆመ የተቀመጠ ትራንስፎርመር ነው፣ የቆመ ፖል ነው፣ የተዘረጋ ሽቦ ነው። ስለዚህ ይሄ እኔ ንብረቱ አገባህም አትንካ ብሎ መከላከል መቻል አለበት። ማሳዝ መቻል አለበት። ሌላ በህገ ወጥ ኤሌክትሪክ ኃይል ሲጠቀሙ እንጀራ ጋጋሪዎች፣ በይበልጥ ዳቦ ጋጋሪዎች፣ ኬክ ቤት በአብዛኛው የሚፈጸሙ ችግሮች ብዙም ጊዜ የምናገኘው እዚ አካባቢ ነው። እንዲህ አካባቢ ላይ ሲያዩ ጥቆማ መስጠት አለባቸው። ጥቆማን ሰጡ፣ ለራሳቸውም ጥቅም ያገኛሉ። መብራትም አይቆራረጥባቸው። ህዝቡም ተሳታፊ መሆን አለበት።